አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ ዲያና ናችሁ እኔ በጣም ሰላም ነኝ አልহামዱሊላህ በእያላችሁ በሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ በቪዲዮ ተከስቻለሁ ማለት ነው ቪዲዮ መስራት እንግዲህ ካቆምኩ ማለት ይቻላል በጣም የቆይቻለሁ ቪዲዮ እየሰራሁኝ አይደለም እና ዛሬ መጥቻለሁ። ዛሬ ቪዲዮ እየሰራሁ ነው ማለት ነው። እንግዲህ እንደተለመደው እንድታበረታቱ በአክብሮት እየጠየኳችሁ፣ ዛሬ ደግሞ እስኪ አንዳንድ ነገር ልበላችሁ ማለት ነው። አንዳንድ ነገር ስለ ስደት እና በስደት ዙሪያ እየሆነ ስላለው ነገር ማለት ነው። እና ባለፈው ስለ ኤምባሲ መንገድ እንደተከፈተ ነገርያቸው ነበረ። ተከፍቶ ደግሞ ለተወሰነ ጊዜ ስራ አልጀመሩም ነበረ። የባለፈው እሁድ ስራቸውን ጀምረው ወደ ሀገር ለመግባት የሚፈልጉ ሰዎችን እያስተናገዱ ይገኛሉ። ማለት ነው እየሄዳችሁ እየተመዘገባችሁ ወደ ሀገራችሁ በሰላም መግባት ትችላላችሁ። ማለት ነው ለመግባት ያሰባችሁ እህቶች፣ እሺ እና ልጅ መላክ የምትፈልጉ ምናምንም፣ ሁሉም አሁን መስተንግዶ ተጀምሯል። ማለት ነው ወደ ሀገር እየሾኝ ነው። ሄዳችሁ እየተመዘገባችሁ ፕሮሰሱን እያሟላችሁ በሰላም ወደ ሀገራችሁ መሄድ ትችላላችሁ። አላህ ሀገራችንንም ሰላም እያደርግልን እና ሌላው ደግሞ ትላንትና ከትላንት ወደ አንድ ሀበሻ አረብን በመግደል ምክንያት ያው ተፍትሽ በጣም እንደበዛ ብዙ ሀኖቻችሁ ታውቃላችሁ። ግን ሳዑዲ እንደኛ ሀገር እንደ ኢትዮጵያ አይደለችም። ማንም ሰው የፈለገውን ወንጀል ሰርቶ እንደፈለገ ሆኖ የሚኖርባት ልቅና ሕግ አልባ አገር አይደለችም። ሀገሪቱ ባለቤት ያላት፣ ሕግ ያላት፣ ስርዓት ያላት፣ የራሷ የሆነ ለየት ያለ ነገር ያላት ናት። በነገራችን ላይ ከሌላው ዓለም ሳዑዲ ሕጓም ስርዓቷም ሁሉ ነገሯ ለየት ያለ ነው። አላህ ይጠብቃት ህዝቧንም ምድሯንም ይጠብቃት ማለት ነው። እና ገዳዩ እንግዲህ ተይዟል አልተያዘም። ባልተያዘ ይደበቅ ያምልጥ ስትሉ ነበር። በሀገራችን ላይ ራሱ ወንጀል እንዲበዛ እንዲስፋፋ ገዳይ እንዲበዛ ሟችም እንዲበዛ ያደረገው ነገር ይሄ ነው። መደበቅ ወንጀለኛ መደበቅ የለበትም። ገዳይ ከሆነ ሳውዲ ትክክለኛና እውነተኛ ፍርድ አላት። ራሷ በመፈል በህጓ መሰረት ትቀጣለች እንጂ እንደኛ ሀገር ገንዘብ ስላለው ባለስልጣን ዘመድ ስላለው ወንጀል ፈጽሞ መሽለክ መደበቅ፣ ሳውዲ ላይ የለም። ግን አበሻ ማለት የእውነት በጣም ነው የምናሳፍረው ማለት ነው። ወንጀለኛ ወንጀለኛ ነው በቃ። ከሰረቀም ከገደለም ወንጀለኛ መጋለጥ ሲገባው በየቲክቶኩ እንዳያዝ፣ ወንድማችን፣ ወንድማችን ያምልጥ፣ ወንድማችን ደብቁት ለምን አይባልም። ለምንድን ነው የሚደበቀው? የሚሞተው ነብስ ነው፣ ይህኛው የሚያዘው ነብስ ነው። ምናልባት ተጋጭተው አለመግባባት ተፈጥሮ ይሆናል። አንዳንዱ አበሳጭቶት ሸይጧን አሳስቶትም ሊሆን ይችላል። ግን ነገራቶችን ደግሞ መተው ስራ ቦታ ከሆነ ስራውን መተው ይቻላል። ብቻ ሀገራቸው እስከሆነ ድረስ የሀገሪቱን ህግና ስርዓት ማክበር ግዴታችን ነው፣ ወደን ሳይሆን ግዴታችን ምናልባት እኛ የመጣንበት ማህበረሰብ ያደግንበት የኖርንበት የሀገራችን ስነ ስርዓት ስለሌለ ህግ ስለሌለ ማንም ማንን ገሎና ዘርፎ ስለሚኖር ብቻ ሀገራችን የተዝረከረከ ስለሆነ የሰው ሀገር መተን ማዝረክረክ እንደፈለግን መግደል አንችልም ማለት ነው። እንደገና ደግሞ ልጁ እንዳየነው እንግዲህ መሳሪያ ይዞ ምናምን ምናምን ነገር ነበር በየተራራው ፎቶ ሲለቀቅ የነበረው። ስለዚህ አሁን በህግ ቁጥጥር ስር ስለዋለ ሳኡዲ ደግሞ ታውቃላችሁ፣ ህጓ ፍርዷ አንጀት አርስ ነው ማለት ነው። ፍርዷን እራሷ ትፈርዳለች ማለት ነው። ግን እኛ በጣም ወንጀልን እንደዚህ ማበረታታት የለብንም። ወንጀልኛ ወንጀሉን እስከፈጸመ ድረስ ሊቀጣ ይገባዋል ማለት ነው። ምክንያቱም ሀገራቸው መጥተነው እንጂ መጥተውብን አይደለም። ስለዚህ ወንጀልን ባናበረታታ መልካም ነው። እንደኔ ማንም ሰው እኔም ልሆን እኔም ብሆን ወንጀል ከሰራው መቀጣት ነው ያለብኝ እንጂ ደብቁኛል። ወንጀሉን ሳልሰራ በፊት መጠንቀቅ፣ ካሰራው ደግሞ ትክክለኛ ፍርድና ቅጣት ነው እንጂ የሚገባው ሰውን ለመደበቅ ወንጀለኛን ለመሸሸግ፣ ይሄ ተገቢ አይደለም ማለት ነው። ወይ መነጸር መነጸር አርጌ ባወራ እንዴት ነው? ቢስሚላ አያሳይም እና እኔ በመያዙ ደስ ብሎኛል። ቅር ያላችሁ ልትኖሩ ትችላላችሁ። ግን ህግና ፍርድ ባለበት ሀገር ላይ ወንጀለኛ መደበቂያ በባህር ሽለክ በባህር ረበጀባሩ በባህር መቶ እንደገና በባህር መለስ ለምን ሰው ደግሞ በባህር ይመጣው ጥበቃ ሰርቶ ለመለወጥ እስከሆነ ድረስ በስነስርዓት ስራውን በጎንም ጠብቆ ሰርቶ መለወጥና ከድህነ መላቀቅ ሲገባል እንደገና ወደ ጦርነት የሱ ሀገርን ጦርነት ማድረግ ተገቢ ነው ብዬ አላምንም እኔ። እና ሌላው ደግሞ በዚሁ በቃ ሁልጊዜ አረቦች እየጠሉ ነው። እንደምታውቁት በሳዑዲ አረቢያ በተለይ በሁሉም አረብ ሀገራት ማለት ይችላል ይቻላል። በተለይ በሳዑዲ ግን በቃ ተጠልተናል። በጣም የተጠላ ነው። በጣም ነው የረከስ ነው። ምክንያቱም ራሳችን በምንሰራው አፀያፊና አስነዋሪ ተግባር ማለት ነው። ሰው ሀገር ላይ መጥቶ የሰውን ሰው መግደል ማለት በጣም ትልቅ ወንጀል ነው። ትልቅ ምነውር ነው ማለት ነው። ስራ ደግሞ እስከ ቀሞን ጥለን መውጣት እንችላለን ስራ ካልተመቸን እየጮሁብን፣ የተጨቃጨቁ፣ ከረበሹን ጥለን መውጣት እንችላለን። ጥሎ መውጣት እያለ መገደል ምን አመጣው? ጥሎ መሄድ፣ ጥርግ ማለት በቃ። ምክንያቱም ገደላችሁ ማለት እዚሁ ትገደላላችሁ። አገር አገቡ መሽለኪያ የለም፣ ጉቦ መክፈል የለም፣ ባለስልጣን ዘመድ ምናምን ያወጣኛል የለም። በቃ ምንም የለም። ከገደልከ ትገደላለህ። እንደኛ ሀገር አስራ አምስት አመት ተፈርዶብህ ሶስት ቀን ታስረክ ገንዘብ ከፍለህ ባለስልጣን ዘመድ መቶ ፈርሞ የሚያወጣበት መንገድ ምንም አይነት መንገድ የለም፣ ሳውዲ ማለት ነው። ይሄ በነገራችን ላይ ለውጭ ዜጋ ብቻ ሳይሆን የራሷም ዜጋ ጭምር ነው ሳውዲ ያላት ማለት ነው። የራሳቸውም ዜጋ ቢሆን ከገደለ ይገደላል እንጂ ገሎ መኖር ምናምን ምናምን ነገር የለም ማለት ነው። ስለዚህ ሁላችሁም ከእንደዚህ አይነት ነገር አላህ ይጠብቃችሁ ለሀገራችን ሰላም ያደርግልን። በያለንበትም ደግሞ እንደዚህ አይነት ወንጀል ከመስማት አላህ ይጠብቀን እና ሰላም ይብዛላችሁ። በድጋሚ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።